ሰው በአጭር ጊዜ ውስጥ ተሞልቶ እንደምትመለከቱት በቃላችን መሰረት ብረት ገብቶ ተቆፍሮ ወደ ላይ መሰረቱ እንግዲህ እንደምትመለከቱት ይወጣል። መጀመሪያ እስከ መጨረሻ እንግዲህ ወዳጆቼ፣ ማታም ጭምር በአውዛ ገጥመን እየሰራን አሳይተናቸዋል። ቃል በተግባር ማለት ይሄ ነው። መዘገብን፣ ሰዎችን ሰበሰብን፣ በቀጥታ ወደ ስራ ገባን፣ እየሰራን ነው። እንደውም አብዛኛውን ዝገባ የመዘገብ ነው። ስለዚህ ሰበሩ ዜና ሁለት አይነት ይሆናል ማለት ነው። የመጀመሪያው ለአባላቶቻችን እንኳን ደስ ያላችሁ። ይሄው እንግዲህ ቤታችሁ እየተሰራ ነው። አላህ ሱብሐነሁ ወተዓላ በደንብ በሰላም ጨርሰ ነው። ምንኖርበት፣ ምንወልድበት፣ የምንከብድበት፣ ሰርተን የምንለወጥበት፣ ንብረት የምናፈራበት ያደርገን ዘንድ ምኞታችን ነው። እንደምትመለከቱት እንግዲህ ከቁፋሮ ጀምሮ ሲደለደል ጀምሮ፣ እንደዚሁም ደግሞ ብረቱ ሲታጠፍ ጀምሮ አሳይተናቸዋል። አሁንም ወርሃዊ መዋጮን ሰላሳ አምስት ሺ ብር ጀምረናል። የተመዘገባችሁ በሙሉ ወርሃዊ መዋጮችን ቀጥሎ ቤታችሁን በተባለው ጊዜ እንድትረከቡ ማለት ነው። አዲስ ሰበር ዜና ነው ይሄ። ሰበር ዜና ምንድን ነው? ይሄንን ወሎ ዩኒቨርሲቲ ጎን ያለውን ባለ 16 ፎቅ ህንጻችንን የምንገነባበትን ሰማኒያ አራት አባላቶቻችንን ሙሉ በሙሉ ጨርሰን ከዘጋን በኋላ በጣም በርካቶቻችሁ እኛስ ለምን አልተሳተፍንም? ብላችሁ በመዘግየታችሁ በጣም የተቆጫችሁ እንዳላችሁ ያው መልዕክት እየላካችሁ ነው ቀጥታም ከአረብ ሀገርና ከአውሮፓ ከአሜሪካ ለእናንተም ሌላ አዲስ ምስራት አለን። ደሴ እምብርቷ ላይ መሀል ላይ አገር ግዛት ከፒያሳም ከሸልም ዋናው የከተማው መስተዳደር ጎን እጅግ በጣም ወሳኝ የሆነ ቦታ ላይ ልብ በሉ፣ ውስን የሆኑ እጣዎችን ይዘን መተናል። ስለሱ ጉዳይ ቦታው ላይ በምናሳያቸው ወይም ደግሞ ቦታው ላይ በበሂደን በምንወስደው ሾት ወይም ደግሞ እኛ ጋር ቤታችሁን ለማልማት ቤታችሁን ለመስራት ዝግጅ ቃል በተግባር እኛ ጋር ይህ ነው የቤት ባለቤት እናደርጋችኋለን ሳይሆን የቤት ባለቤት ትሆናላችሁ። ብርሃች ስለዚህ እኔ ዛሬ በጣም ደስ ብሎኛል። ከአዲስ አበባ ድረስ እዚህ መጥቼ ስራውን ኮንትሮል እያጉ እየተቆጣጠሩ እያየው ቼክ እያደረኩ ነው የሚገኘው። እንደምትመለከቱት ይሄ ቦታ ላይ ገና ሀ ብሎ አፈር ሲቆፈር ሲመረመር ሁሉ አሳይተናቸዋል። ሰላሙ አለይኩም አራትላ ወበረካቱ ድና ከበራቸው የቻናላ ቤተሰቦች ትናቸውላም እና አህመድ ወሎ ኢትዮጵያ። እንግዲህ ጋት መለቶች በሁለቱ ስራች የፋውንዴሽን ስራዎች ይጀመራሉ ተጠናክረው በተባለበት ጊዜ ኢንሻላህ በሶስት አመት ከአስር ወር ወይም ደግሞ እስከ አራት አመት ባለው ጊዜ ውስጥ እዚህ ቦታ ላይ የቤት ባለቤት ሆነን በጣም ደስ ብሎ እንደሚጀምርበት ጊዜ ይሆናል። በዚህ ስልክ ቁጥር በ0946560 ወይም ደግሞ በ0924744 ትሪ እኔና ወንድም የአህመድ ሆን ዛሬ እናንተ ዝግጁ ሆነን እንጠብቃቸዋለን። ለዚህ ቦታ ሳይሆን አገር ግዛት ላለው አዲሱ ቤታችን ተዘጋጅተን እንጠብቃቸዋለን። እዚህ ላይ ግን ጨርሰናል። አባል ሆናችሁ እኛን አምናችሁ መብታችሁ እዚህ ቤታችሁ ለመስራት የተዘጋጃችሁ አባሎቻችን ያላሁላይ እንደዚህ በእውነት ተሰራ ማሻአላህ፣ በጣም ደስ ይላል። እናንተንም አላህ ይጨምርላችሁ ለምታሰሩ ወይ ደግሞ አላህ ያሳካላችሁ ማለት ነው። በጣም ብዙ እህቶች ማሰራት የሚፈልጉ በትክክል የማይሰራላቸው እህቶች ስላሉ እንኳንም ታስተካክልላችሁ እላለሁ። ማሻአላህ እንግዲህ ሀገራችንን ደስ የሚል ፎቅ ፎቅ ያረጓና በጣም ደስ ይላል። አላህ ይጨምረላችሁ፣ አላህ ያሳካላችሁ። አላህ ሀገራችንንም ሰላማዊነትና ፍቅር ያምጣልን። ለሞት ወገኖቻችንም የጀነት ፍርዶስን ይወፈቃ፣ ያሉትንም ደግሞ አላህ ሰላም አድርጎ ያገናኝን። የሰው ሀቅ ፈላጊ ሰዎች ደግሞ አላህ ልቦና ይስጣቸው። በሀቅ ላይ የምንጠና በሀቅ ላይ የምንቆም ያደርገን ማለት ነው። ነገስታትና ድናንችንም ሁሉ ትረግፋለች።